ያይ እንትን አይደለም የፈተናው ምን አሁን ያለ ነው እንደምታዩት፣ አየር ጤና አካባቢ ነው። እና መንገደኞችን እያስቆምን 50 ሳንቲም እና አንድ ብር እየጠየቅን ነበር። እና እስኪ ምላሾቻቸው ስንታቻችን ጋር 50 ሳንቲም እና አንድ ብር ይኖራል ካለ መቶ ብር እሰጣችኋለሁ። አንድ ብር ካለ ደግሞ 50 ብር እሰጣችኋለሁ። አንድ ዶላር ካለ አንድ ዶላር ካለ ሀምሳ ሳንቲም አንድ ብርም የለም። አይ ምን አክላችሁ ጋር ሳንቲም ኪሳችሁ ውስጥ ይኖራል የሚለውን ለማጣራት ነው። ያመሰግናል። ቢኖር ኪስ ውስጥ ሀምሳ ሳንቲም ካለ 100 ብር እሰጥሃለሁ። አንድ ብር ካለ ደግሞ ሀምሳ ብር እሰጥሃለሁ። አንድ ብር ያለኝ አይመስለኝም ግን እስቲ እድል ነው አንድ ብር ካለ ሀምሳ ብር ሀምሳ ሳንቲም አንድ ብር ካለ ሀምሳ ብር ሰጣለሁ። ሀምሳ ሳንቲም ካለ ደግሞ ይፈልጋል። የለኝም። ሁለት አዎ